መስፍን ልጅ ላጣት ነው። እንዴ፣ ሰላም ምን ሆነች? መች ሰላምን አልኩ እና ሀና ና። አዎ ሀና ላጣት ነው። ሀና ምን ሆነች? አላውቅም። ብቻ ቀኑ ሙሉ መኝታ ክፍሏን ዘግታ ስታለቅስ ነው የዋለች። ምን ሆነ? እንግዲህ በሀኒ ምክንያት በጣም እየተጨነቀች ነው ማለት ነው። መኝታ ክላስ ጋደም ብለው ከመስፍኔ ጋር እያለ እንቅልፍ አልወስዳላት እና ትገላበጣለች። መስፍኔ ቀላይል ና አትተኝም እንዴ ብሎ ሜላትን እየጠይቃታል። እዛ ልጄን ላጣት ነው ብላ ትለዋለች። እንዴ ሰላም ምን ሆነች ብሎ ይመልስላታል። ኧረ ሀና ነች ብላ ትመልስለታለች። ምን ሆነች ሀና ሀና ላጣት ነው። ሀና ምን ሆነች ብሎ መስፍንም ይመልስላታል? አላወኩትም፣ ብቻ ቀኑ ምሉ መኝታ ክላሷ ዘግታ ስታለቀስ ነበረ በማለት ሜላትም ትመልስለታለች። ምን ሆና ነው ሜሉ ብሎ ይጠይቃታል። መቼ ነግራኝ በምን አውቃለሁ ብላ ትመልስለታለች። ምን እያልሽ ነው ሜሉ ብሎ መስፍንም ይጠይቃታል። ብታያት እኮ ጭራሽ የማላውቃት ልጅ ነው የሆነችብኝ፣ በማለት ትነግረዋለች። ይህን ያህል ብሎ እሱም ይጠይቃታል። ቆይ ምን ብላሽ ምን ብላሽ ነው ብሎ ይጠይቃታል። ላናግርሽ አልፈልግም፣ ጩሂ ውጭልኝ ብላ ጮኸችብኝ ብላ ትነግረዋለች። ማን ሀና፣ በፍጹም እንደዚህ አትልሽም እሷ ማን እንደዚህ አትልሽም በማለት መስፍኔም ለሜላት ይነግራታል። ሜላትም እስኪ ተወኝ እባክህ መስፍኔ፣ እኔም ሰው ነግሮ ቢሆን አላምንም ነበር ብላ ትለዋለች። መስፍኔም እንዴ ሜሉ፣ የምርሽን ነው ግን የምታወሪው ብሎ ይጠይቃታል። አዎ ሀንዬማ የሆነ ነገር ሆናለች በማለት ትነግረዋለች። ምናልባት ከአባቷ ጋር ተጋይታ ይሆን እንዴ ብሎ መስፍኔም ይጠይቃታል። አይ አይመስለኝም። ብላ ትመልስለታለች። እና ብሎ ይነገ ይጠይቃታል ምን እንደሆንሽ ንገሪኝ ብዬ ስላት እንኳን ላንቺ ለአባትሽ ለአባቴም አልነገርኩትም አለችኝ በማለት ሜላትም ትነግረዋለች። እንዴ ልጅቷ ምን ሆና ነው ብሎ መስፍኔም ይደናገራል። ሜላትም መስፍኔ በጣም ፈርቻለሁ አይቺ፣ ሳልጠግባት የማጣት የማጣት እየመሰለኝ ነው በማለት ሜላትም ትጨነቃለች። እረ በፍጹም አታጫትም ሀንዬ እኮ በጣም ጠንካራ ልጅ ነች በማለት መስፍኔም ያበረታታታል፣ ያረጋጋታል። እስኪ ተወኝ ጥንካሬዋ ቀርቶብኝ ልጅነቱን ባላጣኋት ብላ ትለዋለች። መስፍኔ፣ አሁን እኮ ሁሉም ነገር አልፏል ልጅቷን ልጃችን እኮ መሆኗን አረጋግጠናል በማለት መስፍኔም ይላታል። ሜላትም እችን የመሰለች ልጅ መልሼ ከማጣት መጀመሪያውኑ ባላገኛት ይሻል ነበር በማለት ሜላትም ትለዋለች። መስፍኔም እንዴ፣ መሊ እንዴ፣ ሜልዬ እንደዚህ ማማረር የለብሽም በማለት ያረጋጋታል። እኔ እኮ ማማረር ፈልጌ አይደለም መስፍን፣ ግን ምን ላድርግ ግራ ገባኝ እኮ በማለት ትነግረዋለች። ሜልዬ ነገ ሁሉም ነገር አልፎ ሀና የሆነችውን ነገር ትነግርሻለች በማለት መስፍኔም ሜላትን ያረጋጋታል። ግን አንቺ በደንብ ተረጋጊ ብሎ ያረጋጋታል። ሜላትም ሀና እኔ እንጃ መስፍኔ፣ እንደዚህ ስትሆን አይቻት አላቅም። የማጣት የማጣት እየመሰለኝ በጣም ፈርቻለሁ በማለት ትነግረዋለች። ሜልዬ እባክሽን አሁን አንቺ ተኚህ ስትረጋጋ ሁሉንም ነገር ትነግርሻለች በማለት መስፍንም ይመልስላታል። እሺ እስቲ እንዳፍ ያድርግልኝና ልጄ መጀመሪያ ትረጋጋ በማለት ትለዋለች። እሺ በቃ ተኚህ ብለው ወደ መኝታቸው ያመራሉ። ሀኒ በጣም እያለቀሰች ነው ያለችው። በጣም እያለቀሰች ነው ያለችው። አሲር እንግዲህ አሲር በተቀየመባት በተቀየማት ምክንያት በጣም እያለቀሰች ነው። ውዶች ይሄ በጣም ይቅርታ ለድምፄ፣ ጉንፋን ይዞኛል እንግዲህ ምንም ማድረግ አልችልም። በመጀመሪያ ይቅርታ እጠይቃለሁ ማለት ነው። ሲቀጥል ሰላም ሰላም ብያችኋለሁ ሁላችሁንም፣ በጉድ ቤተሰቦቼ፣ የማወዳችሁ የማከብራችሁ፣ በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እኔ እግዚአብሔር ይመስገን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ሁሌም እንደምናገረው ላይክ፣ ሼር፣ ኮሜንት አስተያየታችሁን ከታች በመጻፍ እንድታበረታቱኝ በትህትና እጠይቃለሁ። ቪዲዮዬን እያያችሁ አዲሶችም ሰብስክራይብ ላይክ ለምታደርጉኝ ነባሮችም እየመጣችሁ ለምታበረታቱኝ ከልብ ነው ምስጋና የስድስት ሺህ ያስገብታችሁኛል። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እና ደግሞ በቅርቡ ሰባት ሺህ ከሰባትን ስምንት እያልኩኝ እሸጋግራለሁ የሚል ተስፋ አደርጋለሁ ማለት ነው። ከእግዚአብሔር ጋር ከእግዚአብሔር በታይ ደግሞ የእናንተ ረዳትነት ማበረታትነት፣ እንድታ ከጎኔው ናችሁ እንድታበረታቱኝ ደግሜ ደጋግሜ እጠይቃለሁ ማለት ነው። እንግዲህ ሀኒ በጣም እያለቀሰች ይገኛል ማለት ነው። ምላሴም መኝታ ክላሷ ሄዶ እንግዲህ ሀኒ ክላሷ ገብታ ታለቅሳለች። ሜላትም ንገሪ ስትላት በፍጹም ልትነግራት አልቻለችም። አባቷም ንገሪ ሲላት ልትነግራው አልቻለችም። ምክንያቱ እንግዲህ መእሲር በተቀየማት እና እንዴት እንደዚህ ታደርግኛለሽ ባላት ተጸጽታ እንግዲህ ውስጧን አውጥታ ለመናገርም ተቸግራለች ማለት ነው። ምላሴ ወደ ክላሷ ያመራል። ገብቶ ከፍቶ ይገባል። ከፍቶ ሲገባ ሀኔ ስቅስቅ እያለች እያለቀሰች ነው። ከዛ ምላሴ ይቀሰቅሳትና እባክን ምላሴ ተወኝ፣ ማንንም ማናገር አልፈልግም ብላ ለምላሴ ትለዋለች። ልተውሽ እኮ ሞከርኩኝ፣ ግን አልቻልኩኝም በማለት ምላሴም ለሀኔ ይመልስላታል። አኒ እባክህን በመብርሃን አንተ እንኳን ተረዳኝ፣ በማለት እያለቀሰች ትመልስለታለች። አኒዬ አንቺ እኮ እህቴ ነች እንዴት እንደዚህ ሆኜ እተውሻለሁ፣ በማለት ይጠይቃታል። አኒም ብርድ ልብሱን ከላዩ ላይ ግፍፍት አደርግ እና ከተኛችበት ቀና ብላ ቆይ ምን አድርጉ ነው የምትሉኝ? ብላ ምላሴን ትጠይቀዋለች። ቀኑ ሙሉ እኮ ምግብ አለመላሽም በዛ ላይ ደግሞ ከማንም ጋር አላወራሽም በማለት ይጠይቃታል። ሀኒም እና ካዲያ ምን ይሁን ብላ ለምላሴ ትመልስለታለች። ምላሴ እንደዚህ ሆነሽ እኮ ሳይሽ አላስችላለኝ ብሎ ይጠይቃታል። ሀኒም እሺ ምን ላድርግልሽ ነው የምትለኝ በማለት ትመልስለታለች። የሆን ሽውን ንገሪኝ ከዛ የምችለውን ነገር አገዝሻለው በማለት ምላሴም ሀኒን ይጠይቃታል ሀኒም እኔ ምንም አልሆንኩም አልኮ አይደለ ብላ ትመልስለታለች ምላሴም ይሄን አክል ደካማኔ ማለት ነው ብሎ ጎንበስ ብሎ ለራሱ ያውራል አንቺ ወንድምሽ መሆኔን ሳታቂ ለችግሮች መፍትሄ ነበርሽ እኔ ግን ብሎ እሷም እኔ ግን ምን ብላ ትለዋለች። እኔ ግን እህትሽ መሆንሽን እያወቅኩ ችግርሽን ልፈታ እና ልሰማ ብቁ አይደለሁም በማለት ምላሴም እራሱን ጥያቄ ሆኖበት የዝናል። እንደሱ ሱ አይደለም እኮ ብላ ሀናም ትመልስለታለች። ታይ አታጽናኘኝ፣ እኔ ራሴን ስለ ራሴ አቀዋለሁ በማለት ይመልስላታል። እሺ ስለ ራስህ ምንድን ነው የምታውቀው? ብላ ሀኒም ትጠይቀዋለች። እዚህ ቤት ሁሉም እኔም በሽተኛና ደካማ አድርጎ ነው የሚያስበኝ በማለት ይመልስላታል። ሀኒም ተሳስተሃል፣ ምላሴ። እንደውም በተቃራኒው ከቤት ውስጥ ጠንካራ አንተ ነህ በማለት ትመልስለታለች። እሱም ጠንካራ ብሆንማ ችግርሽን እንድካፈል እድል ትሰጪ ነበር በማለት ምላሴም ለሀና ይላታል። ቆይ ግን ዘንድሮ እኔን የሚረዳኝ ማን ነው? ከማንም ጋር ማውራት አልፈልግም፣ ምንም ማውራት አልፈልግም ማለት አማርኛ አይደለም ብላ ሀናም ትቆጠዋለች። ሀና ግን ቤት ውስጥ ለአንቺ ችግር የሚሆን መፍትሄ ጠፍቶ ነው ብሎ ምናሴም ይጠይቃታል። ቆይ ግን ለምንድ ነው የማትናገሪው? ብሎ ይጠይቃታል ምናሴ። ዛሬ ግን ወይ እኔ ወይ አንተ ሳናብድ አንቀርም። ቆይ ግን ምንም እኮ እየተግባባን አይደለም፣ በማለት አሜ አሃኒም ትጠይቀዋለች። በኛ በእኛ ቦታ ሆነሽ ብታስቢ ምን ያህል እንደምንሳሳልሽ ህመምሽ ምን ያህል እንደሚያስጨንቀን ብታይ ደስ ይለኝ ነበር፣ በማለት ምላሴም ለሀና ይነግራታል። እኔ እኮ ህመሜ አያማችሁም አላልኩም እንደዛ አልወጣኝም፣ በማለት ትመልስለታለች። ምላሴም ምንም ነገር ማስረዳት አይጠበቅብሽም፣ ካስከፋውሽ በጣም ይቅርታ ብሎ ክፍት ብሎት ካጠገቧ ይሄዳል። ሀና ችግርሽ ለምን አትናገሪም? ለምን ታስጨንቅያቸዋለሽ? ቤተሰቦችሽ ሁሉ እየተጨነቁ ነው። የሰው ጭንቀት አይገባሽም። እናትሽም እዚህ ጋር ትጨነቃለች እንቅልፍ ነስቷት፣ መስፍኔንም እንቅልፍ እየነሳችው ነው። እዛ ጋ ደግሞ ወንድምሽም እየተጨነቀ ነው። እኔ ችግሬ እንደዚህ እንደዚህ ነው ብላ ብትናገር መልካም ነው አይደል? ሰውን አንድ ሰው ጭንቀቱን የሆነ ችግሩ ግን የሁላችንም ባህሪ እንደ መልካችን እንደ እንትላችን እየተለያየ ነው እና የሆነ ሲከፋችሁ ለሰው ስታወሩት ቅልል ይላችኋል። እኔ አንድ ነገር ሲከፋኝ ቶሎ ብዬ እሰው ጋር ስደውል ወይም ደግሞ መዝሙር ሳዳመጥ የሆነ መንፈሳዊ ነገር ሳዳመጥ ቅልል ነው የሚለኝ። የሆነ የውስጣችንን ችግር ለሰው ስናዋየው ቅልል ይለናል። እና እኔም አሁን ለነገሩ ይሄ ድራማ ነው፣ ግን አንዳንዶች አሉ እና ውስጣቸውን ሲከፋቸው በለቅሶ ብቻ የሚያሳልፉ የውስጣቸውን ለሰው የማይናገሩ አሉ። እና አንድ ስንናደድ ወይም የውስጣችን የሆነ ነገር ሲከፋን ከቅርብ የምንላት ጓደኛችን ለእሷ ስናካፍል የሆነ መፍትሄ እኮ ይኖራል። መፍትሄ ይኖራል፣ የሆነ መፍትሄ ትሰጠናለች። ከመዝሙሩ እና ከመንፈሳዊ ማዳመጡ የተጨመረ ደግሞ በቃ እንደዚህ እንደዚህ ሆኜ ዛሬ እንደዚህ ደብሮኝ ስንል፣ በቃ ከሰው ጋር ስናወራ የሆነ ቅልል የሚለን ነገር አለ። በተለይ ስደት ላይ ስንሆን የሆነ ቶሎ ሲከፋን ለቅሶ ከማልቀስ ወይም ሌላ ነገር ከማሰብ ይልቅ ቅርብ ካለችን ጓደኛ ጋር ወይም ከእህት ጋር ስናካፍለው ያንን የተከፋንን ቅልል ይለናል። እና አንዳንዶቹ ሲከፋቸው ለቅሶ ነው የሚያበዙት ክላሳቸውን ዘግተው። ይሄ እንደ ትምህርት ነክ ነው። ድራማም ቢሆን ግን ትምህርት ነው። በቃ እኔ ዛሬ ብቼ መሆን ነው የምፈልገው፣ በቃ ክላሴ ገብቼ ሰው ማናገር አልፈልግም፣ ምግብም የማይበሉ ነው የሆነ ሲከፋቸው እና ይሄ ውስጣችንን ራሳችንን መጉዳት ነው። ራሳችንን መጉዳትን ነው የሚያስመለክተው እና እንግዲህ አሁን ሀኒም በጣም ስቅስቅ ብላ እያለቀሰች ግን እኔን የሚረዳኝ ማን ነው? በማለት እንግዲህ እያለቀሰች ነው ያለችው። ከጭንቅላቷ ውስጥ ከአይኗ ውስጥ የሚወጣው ውሃ አይደለም እንባ ነው። አንድ ዘለላ እንኳን ሲወጣ ምን ያህል እንደሚጎዳን እናቃለን። እና የሆነ ሲከፋን ቶሎ ብለን ለለቅሶ የምንሄድ ሰዎች አለን እና ሀኒም እዚህ ጋር እንግዲህ ችግሬን የሚረዳ ማን ነው? ተዊ ስላቸው ጭራሽ ሆኖ ሌላ ጭንቀት እየጨመሩብኝ ነው። ግን ለምንድን ነው የማይገባቸው እያለች ምላሴም ከሄደ በኋላ እያለቀሰች ከራሷ ጋራ እያወራች ነው ማለት ነው። እንግዲህ እንቅልፍም አልተኛች። አልጋዋ ላይ ተከናርባ ብርድ ልብሷን በጣም እያለቀሰች ና እየተንሰቀሰቀች ነው የሚገኘው። ንገሪን ብለው በሚለምኗት ሰዓት ግን ልትነግራቸው አልቻለችም። ያው ብቻዋን መሆን ነው የሚያስደስታት። ክላሷን ዘግታ ቁጭ ብላ ተኝታ እንግዲህ ወይም ምግብ አልበላችም ወይም ደግሞ እንቅልፍም አልተኛችም። ከነጋ ጀምሮ ምግብ አልበላሽም እያላት መላሴም እንግዲህ ክላሴ ውስጥ ቆልፈሽ ነበረ ብሎ ነው እያላት ተጨንቆ መኝታ ክላሷን መጥቶ ቢጠይቃት፣ ግን እሱን ጭራሹኑ እንደ ደካማ አርግቶ ነው የወሰደው። እኔ ህመምተኛ ስለሆንኩ እኔ ለሰው ችግር መፍትሄ አልሰጥም እያሉ ለሰው ችግር መፍትሄ አይሰጥም እያሉ ዝቅ አድርገው ነው የሚያውኝ በማለት ራሱንም ዝቅ አድርጎ ቢነግራትም ግን እሷ ልትነግረው አልቻለችም ማለት ነው። እንግዲህ ድንብላልም ላልም ፌስታሏን ጠቅልላ ጉዟን ጀምራለች። መስፍኔ ከመኝታ ክላስ ነግቶ መጣ። ከዛ ሲመጣ ድንብላል ፌስታሏን ይዛ ቆማለች። እንዴት አደራችሁ ብሎ ይጠይቃታል። እንዴት አደሩ ጋሼ ብላ ሰላምታዋን ትመልሳለች። ከዛም ምንድን ነው እሱ የምን ፌስታል ነው ያስሽው ብሎ መስፍኔም ጥያቄውን ያቀርበላታል። እኔማ እስከምትነሱ ድረስ እየጠበኩኝ ነው በማለት ድንብላልም ትመልስለታለች። እንጂማ ልሄድ ነበር ብላ ትነግረዋለች። እንዴ ደግሞ ወዴት ነው የምትሄጂው? ብሎ መስፍኔ መስፍንም ይመልስላታል። ወደሚሄድበት ነዋ ብላ ትመልሳለች። ማለት ስራውን ልለቅ ነው እያልሽ ነው እንዴ ብሎ መስፍኔ ይጠይቃታል። እሷም አዎ በተኛችሁበት ብወጣ የሆነ ነገር ይዛችሁ ይዛ ሄዳለች ብላችሁ ስሜን እንዳታጠፉኝ እስካሁን ድረስ የቆየሁት እስከምትነሱ በማለት ተነግረዋለች። ድንብላል ግን አንቺ ጤነኛ ነሽ እንዴ ብሎ መስፍኔም ድንብላልን ይጠይቃታል። እንዴ ጤናዬንማ አቡዬ አባት ያውቁታል። አሁን ይልቅ ፌስታሌን ፈትሹና ልጄ ልውጣ በማለት ለመስፍኔ ትነግረዋለች። ዛት አባትና አንድ ጊዜ ጠብቂ ሜሉን ጠርቻት እመጣለሁ ብሎ ፊቱን ኩስትርትር አድርጎት ድንብላልን ይላታል። ድምብላልን ፌስታሉን ካስቀመጠችበት ብድግ ታደርግና ሜላትን ተጠብቃታለች። ድምብላል ፌስታሏን ይዛ እና እንግዲህ መስፍኔ ከመኝታ ክላስ ሜላትን ይዟት ይመጣል። ሜላት ከዚህም በፊት እንግዲህ ያው የሌባ ተባባሪ ነሽ ለባዩሽ ምግብ እያመላለሽ ነው ባለችው ሰዓት እንዴት እንደዚህ ትለኛለች በማለት ድምብላለም ቂም ስለያዘችባት ያለኝ አማራጭ ቤቱን ለቅቄ መሄድ ነው ባለችው መሰረት፣ በንጋታው እነሱ ከመኝታ ክላስ ተነስተው እስከሚመጡላት ድረስ ትጠብቃቸዋለች። መስፍኔም ከእንቅልፉ ተነስቶ ወደ ሳሎን ሲያመራ ድንብላልም ልትሄድ ተነስታለች። እናም እንግዲህ ሜላትን ይዟት ይመጣል። ምንድን ነው መስፍኔ ብላ ሜላትም ትጠይቀዋለች። ይኸው እንደምታይ ሆነዋ ብሎ ይመልስላታል። ምንድን ነው ድንብላል ብላ ትጠይቃታለች። ቤቱን ለቅቄ መሄዴ ነው። ስለዚህ ፌስታሉን ፈትሹና አሰናብቱኝ ልሄድ በማለት ድም ብላልም ሜላትም ትጠይቃታለች። ያመ ዳሞ ምን ሆንኩ ብለሽ ነው የምትሄጀው በማለት ሜላትም ትመልስላታለች። የልብ ሆን ተናግረው ለፖሊስ አስይዝሻለሁ ከማለት ውጪ ምን የሆነሽ ነው ይባላል እንዴ? ብላ ድም ብላልም ትላታለች። እንዴ በእሱ ምክንያት ነው ስራ ልቀለለቂ የተነሳሽው ብሎ መስፍኔም ይጠይቃታል። እንዴ የሌባ ተባባሪ ነሽ ከመባል ሌላ ምን ምክንያት አለው? በማለት ድንብላልም ለመስፍኔ ትመልስለታለች። እጭ አሁንስ በዛ በማለት ሜላትም ትኩስ አተርባታለች። መስፍኔ እንደሚሉ ተረጋጊ እንጂ አንቺ እንኳን በማለት መስፍኔ ያረጋጋታል። ለምንድነው የምረጋጋው? ይሄና አክል እኮ ገንዘቤን ከፍዬ እንጂ እኮ በነፃ አይደለም የማሰራት፣ ብላ ሜላትም ትቆጣለች። እትዬ ክፉ መነጋገርን ምን አመጣው? ለምን ፌስታሌን ፈትሸው አታሰናብቱኝም? በማለት ድም ብላለም በተረጋጋ መንፈስ ትጠይቃታለች። ትሰሚያለሽ እኔ ሜላት ክብሬን ጠንቅቄ የማውቅ ሰው ነኝ በማለት እንግዲህ፣ ብትሄጂ ጥርቅ ብለሽ ትሄጃለሽ፣ ሰራተኛ ቢመጣ ሰራተኛ ይመጣል በማለት ሜላትም ትናደዱባታለች ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ